ወንድ ልጅን በፍጹም በፍጹም ማለት የሌለብሽ ነገሮች፣ የምትወጁ ከሆነ እነዚህን ነገሮች አትንገሪም። ለወንድ ልጅ መነገር የሌለባቸው ነገሮች አሉ። ቃላት በፍቅር ግንኙነት ውስጥ ትልቅ አቅም አላቸው። የምትናገሪያቸው ነገሮች ጥልቅ ፍቅር ውስጥ እንዲገባ የማድረግ አቅም እንዳላቸው ሁሉ ከአንቺ እንዲርቅና እንዲሸሽም ያደርጋሉ። ዛሬ ከእኔ ከእህትሽ ጋር እስከ መጨረሻው ከቆየሽ ለወንድ ልጅ መንገር የሌለብሽን ነገር በግልጽ አንድ በአንድ እነግርሻለሁ። ከአንቺ የሚጠበቀው ይህን ቪዲዮ ላይክ መጀመር ብቻ ነው። አብራችሁን ቆዩ። ሰላም ሰላም። ውዴና ፊደርቱ ቤተሰቦች እንደምን አላችሁልኝ? ዛሬም በቆንጆ ሀሳብ በቆንጆ ቪዲዮ ተመልሼ መጥቻለሁ። ቀጥታ ወደ ቪዲዮ እንገባለን። ከዛ በፊት ግን ሁላችሁም አንድ ሰው እንዳይቀር እስኪ ላይክ አድርጉት። ላይክ ካደረጋችሁ መጀመር እንችላለን። የመጀመሪያው ነገር ወንድ ልጅም ማለት የሌለብሽ ነገር ምንድን ነው? የቀድሞ ፍቅረኛ እያልሽ በንጽጽር ማስቀመጥ ነው። ምናልባትም ከዚህ በፊት የፍቅር ግንኙነት ውስጥ ከነበርሽ እና የቀድሞ ፍቅረኛሽ ያደርግልሽ የነበረው ነገሮችን እያነሳሽ ለእሱ የምትነግሪው ከሆነ እመኝኝ ከአንቺ እንዲርቅና እንዲሸሽ ታደርገዋለች። ይሄ በፍጹም በፍጹም ለወንድ ልጅ መነገር ያለበት ነገር አይደለም። እሱ እንደዚህ ያደረግልኝ ነበር፣ እሱ እንደዚህ ቦታ ወስዶ ነበር እያልሽ ከቀድሞ ፍቅረኛሽ ጋር ያሳለፍሻቸውን ጊዜዎች በየሰበብ አስባቡ እያመጣሽ እሱ ፊት ማውራትና መናገር አይጠቅምሽም። ይልቁኑ ከአንቺ እንዲርቅና እንዲሸሽ ነው የሚያደርገው። ለምን ካልሽ በፊት ላይ ይደረግልሽ የነበረውን ነገር ባለማድረጉ በቂ አይደለውም የሚል ስሜት እንዲሰማው ነው የሚያደርገው። ስለዚህ የቀድሞ ሕይወትሽ አልፏል። ያለፈውን ሕይወትሽን በተደጋጋሚ እዚህ ጋር እያመጣሽ ከሱ ጋር እያነጻጸርሽ የሆነ ነገር እንዲያደርግልሽ አትጠብቂ። አይሰራም፣ እንደዚህ አይነት መንገድ አይሰራም። ሰዎችን የሚገፉ ቃላቶች ናቸው እነዚህ። ስለዚህ የምትወጂው ከሆነ ስለ ቀድሞ ፍቅረኛሽ እንዲያደርግልኝ ነበር እንዲወስደኝ ነበር እንደዚህ ሆነን ምናምን እያልሽ አታውሪ። የቀድሞ ፍቅረኛን ባይኖርሽ እንኳን አሁን ላይ ከምታያቸው ነገሮች ሶሻል ሚዲያ ዘመን ነው አይደለ አሁን ሶሻል ሚዲያ ላይ የምታያቸውን ነገሮች ሁሉ እያነሳሽ የገሊት ፍቅረኛ እንደዚህ እያደረገላት፣ የጓደኛሽም ሊሆን ይችላል፣ የማታውቂያቸውም ሰዎች ሊሆን ይችላል፣ እንደዚህ ተደረገል፣ እንደዚህ የሆነል የሚሉ ሰዎችን እየሰማሽ እሱ ጋር ይህንን ቃል ይዞ መሄድ አያስፈልግም። ሰው ለፍቅረኛው እንደዚህ ያደርጋል፣ አንተ ግን እንደዚህ አይነት ነገሮች፣ እንደዚህ አይነት ቃላቶች፣ እንደዚህ አይነት ንጽጽር፣ የንጽጽር ቃላቶች በጣም ነው የሚጎዱት፣ በጣም ነው የሚሰብሩት። እንዲያደርግልሽ እንዲሆን የምትፈልጊው ነገር ካለ እኔን ይሄ ነገር ያስደስተኛል፣ እኔን ፈልገዋለው በሚሉ ጥሩ በሆኑ ቃላቶች ለመግለጽ ሞክሪ እንጂ ከሌላ ሰው ጋር በንጽጽር የምትጠቀሚያቸው ቃላቶች በሙሉ የሚሰብሩትና ከአንቺ እንዲርቅ ቀስ በቀስ እንዲሸሽ የሚያደርጉት ቃላቶች ናቸው። እና እባክሽ እባክሽ የምትወጁ ከሆነ አታነጻጽሪ፣ የንጽጽር ቃላቶችንም አትጠቅም። ሁለተኛ አንተ ሁልጊዜ የሚለው ቃል ይሄ ቃል በጣም በነገራችን ላይ እንደ ቀላል የሚታይ ግን በጣም የሚሰብር ቃል ነው። አንተ ሁልጊዜ እንደዚህ ነህ፣ አንተ ሁልጊዜ አትረዳኝም፣ አንተ ሁልጊዜ አትሰማኝም። አንተ ሁልጊዜ ሁልጊዜ የምትለዋ ቃል ሰዎች ላይ በጣም የሆነ የምታሳድረው ነገር አለ። ሰው ሁልጊዜ የሆነ ነገር ሊሆን አይችልም። ሰው ሁልጊዜ ላይሰማን አይችልም። ሰው ሁልጊዜ ላይረዳን አይችልም። ሰው ሁልጊዜ መጥፎ ሊሆን አይችልም። ሰው ሁልጊዜ ጥሩ ብቻ ሊሆን አይችልም። ማለት ሁልጊዜ የሚባል ነገር የለም። በተለይም ደግሞ እንደዚህ ኔጌቲቭ ነገሮችን በምትናገሪበት ሰዓት ላይ ሁሉ ጊዜ እንደዚህ ነው፣ ሁሉ ጊዜ በምትዩ ሰዓት ላይ በቃ ለራሱ ያለው ነገር እየወረደ እየወረደ ይመጣል። ለራሱ ያለው ነገር እንዲወርድበት ካደረገው ሰው ጋር ደግሞ አብሮ መቆየት አይፈልግም እና ይሸሻል፣ ይርቃል ማለት ነው። ስለዚህ የምትወጁ ከሆነ ሁሉ ጊዜ ምናምን የሚሉ ቃላቶችን አትጠቀሚ። እንዲያስተካክል የምትፈልጊው ነገር ካለ ይሄ ይህንን እንድታሻሽል ብለሽ በተረጋጋ ሁኔታ ለመነጋገር ለመግባባት ሞክሪ እንጂ ሁል ጊዜ እንደዚህ ታደርጋለ፣ ሁል ጊዜ እንደዚህ ነው፣ ሁል ጊዜ አትለወጥም እንደዚህ ባልሽው ቁጥር ያንን ነገር እያመነውና እየተቀበለው ይመጣል። ለምን መሰላችሁ? ይሄ እራሳችሁን እራሱ ማለት ነው። እኔ እንደዚህ ነኝ፣ እኔ እንዲህ ሆኛለሁ እያላችሁ ደጋግማችሁ አንድን ነገር ባላችሁት ቁጥር ያንን ነገር ትቀበሉታላችሁ፣ ባትሆኑም እንኳን ማለት ነው። ደጋግማችሁ ለራሳችሁ የነገራችሁትን ነገር ታምናላችሁ። በፍቅር ግንኙነት ላይም ደግሞ ቅርቡ ያለሽን ሴት አንቺ ነሽና አንቺ የምትነግርን ነገር ደጋግመሽ የምትይው ነገር ወደ ማመን እና ወደ መቀበል ይሄዳል። ከዛ ለራሱ ያለው ነገር ይወርድበታል። ሁልጊዜ አታዳምጠኝም፣ ሁልጊዜ አትረዳኝም፣ ሁልጊዜ እንደዚህ ነው፣ ሁልጊዜ እንደዚህ ምናምን ስትይው በቃ ለራሱ ያለው ግምት በጣም እየወረደ እየወረደ እንዲመጣ ታደርጊዋለሽ። ደግሞ ለፍቅር ግንኙነት ምንም የማይጠቅም ነገር ነው። ማበርታት፣ ማጀገን፣ ማጎበስ ስለራሱ ጥሩ እንዲሰማው ነው እንጂ ማድረግ ያለብሽ ሁልጊዜ እንዲነ በሚል ጥሩ ያልሆኑ ቃላቶችን አትጠቀሚ። እንደውም መጠቀም ካስፈለገች ሁልጊዜ የሚለውን ለመልካም መጠቀም ነው። ሁል ጊዜ ጥሩ እንዲሰማኝ ታደርገኛለህ፣ ሁል ጊዜ እኮ አንተ እንደዚህ ብትይው፣ ሞር ያንን ለማሳካት እዛ ላይ ፐርፌክት ለመሆን እዛ ላይ ጎበዝ ለመሆን ይጥራል፣ ይሞክራል። ስለዚህ ሁል ጊዜ የሚለውን ቃል ለኔጌቲቭ እባክሽ እባክሽ አትጠቀሚም። ሁል ጊዜ እንደዚህ አትረጠኝም፣ ሁል ጊዜ እንደዚህ አትበይም። በጣም የሚሰብር ነገር ነው እና ካንችም እንዲርቅ የሚያደርግ ነገር ነው። ይሄ አይነገርም። ሶስተኛ ምን አገባኝ ብሎ ነገር የለም የምትወጅው ወንድ ጋር ምን አገባኝ ብሎ ነገር የለም። አንዳንድ ጊዜ የሆኑ ነገሮች አፕን ሲያደርጉ ባለመግባባቶች ወቅት ላይ ለነገሩ እኔ ምን አገባኝ እንላለን፣ ግን ይሄ ምን አገባኝ በጣም ትልቅ ችግር ይዞብን ነው የሚመጣው። የምንወደው ሰው እስከሆነ ድረስ ምን አገባኝ የሚባል ነገር አይሰራም። ያገባሻል፣ በደንብ አድርጎ ያገባሻል። ስለዚህ ምን አገባኝ እያልሽ በመጣሽ ቁጥር ለእሱ ብቻ ሳይሆን ለራስሽም በመካከላችሁ ክፍተት እንዲኖር እየፈቀድሽ ነው ማለት ነው። የእሱ ነገር አያገባኝም የእሱ ነገር አያገባኝም የእሱ ነገር አያገባኝም የሚል መልእክት ለራስሽ እየነገርሽ ነው ማለት ነው። ያ መልእክት ደግሞ በበዛ ቁጥር አምነሽ መቀበልና የምትወጁን ሰው በራስሽ እጅ ማጣት ላይ ትደርሻለሽ ማለት ነው። ስለዚህ ስለምትወጁ ሰው ያገባሻል፣ ይመለከትሻል። ምን አገባኝ የሚሉ ቃላቶችን አትጠቀሚ። በነገራችን ላይ እንደ ቀልድ ዝም ብለን የምንናገራቸው እንደ ቀልድ የምንወረውራቸው ቃላቶች ሪሌሽንሺፓችንን ፍቅራችንን የማሳጣት ትልቅ አቅም አላቸው። ነው ቃላቶች ላይ ተጠንቀቂ፣ የምትናገሪውን ቃላቶች ምን ለማለት ፈልጌ ነው? የእውነት ከልቤ ነው ያልኩትን የማምንበት ነው የሚለውን ነገር እርግጠኛ ሁኝ። እንደዚህ ስላችሁ በቃ እያንዳንዷን ነገር እንደዚህ ማለት መሳሳት የለብና አደለም፣ ግን አትሊስት እነዚህ ቃላቶች እንደማይባሉ የሚያመጡትንም መዘዝ ማወቅ፣ ቃላቶቹን ኔክስት ታይም ስትጠቀሚያቸው ስታደርጊያቸው አሀ ይሄ ነገር ቀስ በቀስ ያመጣብኛል፣ ልክ አደለውም? እንድት ያደርግሻል። ስለዚህ በተቻለ ሻቅን ምን አገባኝ ከራስሽ አርቂ። ለምትወጂው ሰው ምን አገባኝ ብሎ ነገር አይሰራም። አራተኛ፣ አልገባህም ወይም ደግሞ አትገባኝም አይነት ወሬዎች ወይም ደግሞ ንግግሮች ቃላቶች በጣም ትበዛብኛለህ እኔ እንዴት ነው አንተን ያገኘው አይነት ወሬ ማለት ነው ወይም ደግሞ በተቃራኒ ደግሞ እኔ እኮ በጣም እበዛብሃለሁ በቃን እድለኛ ነህ እኔ በማግኘትህ በጣም እድለኛ ነህ ይሄ በፖዚቲቭ ዌይ ሳይሆን ይህ መባባል ጥሩ ነው ብያቸዋለሁ ከዚህ በፊት ግን አንዳንድ ጊዜ ለራሱ የምንሰጠው ግምት ይበዛና ለዛኛው ሰው ያለን ግምት ያንስና እንዴት በቃ ከአንተ ጋር መሆን የራሱ ይገርመኛል እኔ እኮ እንደዚህ እንደዚህ አይነት ሴት ነው እንዴት ከአንተ ጋር እንደተገኘው ራሱ ይገርመኛል እንደዚህ የሚባባሉ ጥንዶችን አውቃለሁ እና ኖርማል አይደለም አልገባህም፣ አትገባኝም፣ እበዛብሻለሁ፣ ትበዥብኛለሽ ምናምን ብሎ ነው ኮንቨርሴሽን ሲጀመር ኖርማል አይደለም። ማንም ለማንም አይበዛም፣ ማንም ለማንም አያንስም። ተዋዳችሁ፣ ተፋቅራችሁ የሆነ የጋራ ነገር አገናኝቷችሁ ነው ፍቅር ማለት ነው ፍቅር አሸንፏችሁ ነው እንጂ አንዱ የበላይ አንዱ የበታች የሚሆንበት ቦታ ደግሞ አይደለም ፍቅርና እትበዛብኛል፣ ለእኔ እኮ ከአንተ ጋር መሆኑ ያስገርመኛል ምናምን፣ ወይ ደግሞ እንዴት ከአንተ ጋር እንደሆንኩ ይገርመኛል። እንደዚህ አይነት ስንት ሰው የሚፈልግኝ ስንት ሰው የሚወደኝ ዋሪቨር እንዴ በቃ አሁን እዛ ጋር ታይገኝተሻል። ለእሱ የሚገባውን ክብር ማሳየት አለብሽ። ለራስ የምትሰጪው ዋጋ ደግሞ የእሱን ዋጋ የሚያሳንስ መሆን የለበትም። ይህ በጣም ሲሪየስ ነገር ነው። አልገባም፣ አትገባኝ ምናም ብሎ ኮንቨርሴሽን አያስፈልግም። ለምትወጂው ወንድ እንደዚህ አይባልም። ስለዚህ እዚህ ላይ በደንብ ሲሪየስ ሆኑ። እንደ ቀልድ የምንላቸው ነገሮች ናቸው በኋላ ላይ ስር ሰደው እንድናጣ የሚያደርጉን ፍቅራችንን ማለት ነው። በመጨረሻም ደግሞ እኛ ሴቶች ጋር ያለ ብዙ ጊዜ የምንጠቀመው ትክክል ያልሆነ ቃል እንለያይ የሚለው ቃል ነው። እንለያይ በቃ፣ የሆነች ነገር ስትሆን እንለያይ፣ የሆነች ነገር ስትሆን እንለያይ፣ በቃ ኮንቨርሴሽኖቻችን ላይ እንለያይ የምትለው ነገር የማጠፋበት ጊዜ ራሱ ያመዝናል። እና ሁላችንም ሴቶች ማለት አይደለም በእርግጥ ትክክል አይደለም ይሄ እንለያ እያልን የችግሮችን መፍቻ ማለት ነው፣ አለመግባባቶችን መፍቻ። እንለያ የሚለውን ቃል ካፋችን ማውጣትን እየተለማመድን እየተለማመድን በመጠር ቁጥር የሆነ ሰዓት ላይ ተግባሩ ብቻ ነው የሚቀረን ማለት ነው። ምክንያቱም ለአይምሯችን ቀድመን አለማምደነዋል። የሆነ ነገር ሲሆን እንለያይ፣ የሆነ ነገር ሲሆን እንለያይ ስንል ያኛውም ሰው ልጁ አብሮሽ ያለው ወንድ ልጅም እንደዛ ነው የሚያስበው። በቃ የሆነ ሰዓት ላይ እንለያይ ስለኛል፣ በተደጋጋሚ እንለያይ ስለኛል። ስለዚህ የሆነ ቀን ላይ መለያየታችን አይቀርም ብሎ እንዳያስብና ለሪሌሽንሺፓችሁ እንዳይጥር ተስፋ እንዲቆርጥ ነው የምታደርጊው። ስለዚህ እንለያይ የሚለው ቃል ለምትወጅ ወንድ የሚባል ቃል አይደለም። በቃ ካፍሽ እንዳይወጣል፣ ለቀልድም ቢሆን ማለት ነው። ለቀልድም ቢሆን እንለያይ ብሎ ነገር ወደ አንቺ እንዳይመጣ በጣም ሴሪየስ ነገር ነው ይሄ። እውነት ዝም ብሎ ለትንንሽ ችግሮችም እንንላ የሚል ቃል ዝም ብሎ እንደ ቀልድ ማውጣት እየተለመደ እየተለመደ መጥቶ በቃ ሁሉ እንልያ እንልያ የሚለው ነገር አንደኛ ለራስሽ ሁለተኛ ለእሱም እያሳመናችሁ እየተለማመዳችሁት መታችሁ የሆነ ሰዓት ላይ ተግባሩ ብቻ ይቀራል ማለት ነው፣ ትለያያላችሁ ኦብቪየስሊ። ስለዚህ እንንላ የሚለውን ቃል አትጠቀሚ፣ የምትወጂው ከሆነ ማለት ነው የቱንም ያህል ችግሮች ቢፈጠሩ እነዛን ችግሮች ለማለፍ ይሄ የምትፈሪው ቃል ይሁን፣ እንላ የሚለው ቃል የሚያስፈራሽ ቃል ይሁን። አትላመጂው። እሱን ቃል መላመድ የሆነ ምቾት የሚሰጥሽ ይመስልሻል። እንላ ያ ምናምን ስትይው አውጥተሽ ደፍረሽ ስለተናገርሽ በቃ ምንም የማይፈጠር እንዲመስልሽ ያደርጋል። እሱን ማጣትሽ ግን እንድትፈሪው አድርጊው፣ ይሄን ቃል እንደ የሚለው ቃል ካፍሽ ማውጣት እንድትፈሪው አድርጊ የምትወጂው ከሆነ ማለት ነው። እንደዛ ነው መሆን ያለበት እና አታቅልሉት ይህን ቃል። እነዚህ ቃላቶች ለወንድ ልጅ የማይነገሩ የማይባሉ ለምትወጂው ወንድ ማለት ነው የማይነገሩ የማይባሉ ቃላቶች ናቸው እና እነዚህን አትጠቀሚ። የዛሬው ቪዲዮ ይህንን ይመስል ነበር። እንዴት አገኛችሁት? ዋው ናፊ፣ በጣም አንደኛ ቪዲዮ ነው የዛሬው ደግሞ ለኔ ነው እያላችሁ ግን ደግሞ ላይክ ሳታደርጉ ልትወጡ ነበር አይደል? በቃሽ፣ ችግር የለውም። አሁን አድርጉ። በጣም አመሰግናለሁ። በነገራችን ላይ ላይክ አድርጉ እያልኩ የምጠይቃችሁ ዩቲዩብ አልጎሪዝም ላይክ በተደረገ ቁጥር ለሌሎች ለብዙ ሰዎች እንዲደርስ ስለሚያደርገው ነው። በጣም አመሰግናችኋለሁ። በቀጣይ በሌላ ቆንጆ ቪዲዮ እስከምንገናኝ ድረስ ሰብስክራይብ በማድረግ የደወል ምልክታን በመጫን ተቀላቀሉ። ሁላችሁንም ወዳችኋለሁ። ቻው።